ስሙ አይነን። አጼ ሚኒሊክ ደብዳቤ ጻፉ ለቅዱስ ጊዮርጊስ። ይህ በታሪክ የተጻፈ ደብዳቤ ጻፉ። ጦርነቱ ዛሬ በዚህ ሰዓት ተጀምሮ ዛሬውኑ እንዲያልቅ የጦሩ መሪ አንተ እንድትሆን አደራ ብለው ደብዳቤ ጽፈው ለምስኪኑ ታቦት አክብሮ ለሄደው ካህን ሰጡት። ካህኑ የአጼ ሚኒሊክን ደብዳቤ ወስዶ በታቦተ ጊዮርጊስ ላይ አስቀመጠው። አያችሁ? ስለዚህ ጦርነቱ ከኢትዮጵያ አምላክ ጋር ነበረ። አዎ፣ ከኢትዮጵያ አምላክ ጋር ነበር ጦርነቱ። ዛሬም ጦርነቱ ከእግዚአብሔር ጋር ነው። ዛሬም ጦርነቱ ከክርስቶስ ጋር ነው። ከክርስቲያኖች ጋር አይደለም። ከኦርቶዶክሳውያን ጋር አይደለም። ይሄንን ብለው ለቅዱስ ጊዮርጊስ የአደራ ደብዳቤ ላኮለት። ምስኪኑ ካህን ወስዶ በታቦቱ ላይ ደብዳቤውን አስቀመጠ። መቼ በማለዳ ዛሬ ተጀምሮ በአንተ መሪነት ጦርነቱ ዛሬ እንዲጠናቀቅ አሉት። ይህንንም ጦርነት ደግሞ አንተ እንድትመራው አሉት። ከዛ በኋላ ጦርነቱ ተጀመረ። በዕለቱኑ ጣሊያኖች ድል ተመተው ኢትዮጵያ ናው። እንደ እኔ እኮ አላቅም ነበር አይደል? ጥሩ ነው። በደብዳቤ ነው ለካ ያሸነፍነው። ከባድ ነው። አልሰማሁም ነበር። ጥሩ ነው። ያዙ እናንተም አዎ ጦርነቱን በደብዳቤ ነው ያሸነፍነው። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም ተባረከን። በተለመደው ሰዓት አዳዲስ ቪዲዮዎችን ይዘን መተናል። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳጃችኋለሁ። ተባረኩ።

ሁኔተኛ ጌታ ይመችሀል። እግዚአብሔር አምላክ በብዙ በብዙ ይባርካችሁ። እዚህ የተቀመጥኩበት አልጋ ቤት አካባቢ ነው፣ ድምጼ ስወጣ ይረበሻል በምል እኔ በጣም ዝቅ አድርጌ ነው የዘመርኩት። ክብር ለእግዚአብሔር ይሁን። ያው የመዝሙሩ ትልቁ ነገር ደስ የሚል መልእክት ነው። ሁላችንም በዚህ መዝሙር ላይ ነገር ከማለታችን በፊት መልእክቱን በደንብ እንስማ። እኔ በጣም ተረድቻለሁ፣ የሚገርም መልእክት ነው የሚገርም መልእክት ነው። ወንድም ይንገለ ወደ እግዚአብሔር ቤት ይሄ በእውነት በእውነት የሚገባ የሚገርም መልእክት ነው። ህይወታችንን እንድንፈትሽ የሚያደርግ ነው። ይሄን ወንድምህን አጠገብ ያሉትን ሰዎች ፈልግ፣ የጠፉትን መፈለግ ነው። በጌታ ቤትም ሆኖ ባክ ያደረጉ የጠፉ ብዙ ሰዎች አሉ። አትፈልግም አንተ መድረክ ላይ ነው ወጣ ቢትሩ እንዴ ሆነ መዝሙር ተቻለ በቋንቋ ምክንያት ትልቅ መልእክት ነው ከገባ ኢየሱስ ያድናል ስሙ የነን መልእክት ጥፋተኝነት ስሜት እንዲሰማችሁ ከማያደርገው ኃጢአት ምንድን ነው ካላችሁ፣ ይትቢት ነው። ለዚህ ነው ብዙ አገልጋዮች ይገባኛል ብለው ነው የሚያስቡት። ልክ ነው በምድር ላይ በደንብ ከብሬ በደንብ የምድር አካሎች በሚሄዱበት አይነት መንገድ እግዚአብሔር መንፈስ እኔ ጋር ስላለ ይገባኛል ብለው በትዕቢት እንዲሆኑ ያደረጋቸው የሚከሳቸው የሚወቅሳቸው የለም። የትዕቢትን መንፈስ ዛሬ እንዲነቅልኝ የልብ ኩራት እንዲነቀ በእግዚአብሔር ፊት ራሳችንን የማዋረድ አቅም እንድናገኝ። እግዚአብሔር ትዕቢተኛውን ይቃወማል። የሚገርም መልእክት፣ የሚገርም መልእክት ነው። በደንብ ሰምታችኋል። ስሙ እንዴ! አሁን አንድ ጊዜ አሜሪካ ሀገር ከባለቤቴ ጋር ሄደን በጣም ሾክ ሊሆንኩበት ማለት ነው። በጣም ሾክ ሊሆንኩበት እና ወዲያው እግዚአብሔር እንዲያው መንፈሳ ያድርገው ለልቤ የተናገረውና ሳገለግል የአንድ አስር ቀን ኮንፈረንስ ነበር። አምሽተን ነው የምንወጣው፣ ም ኮንፈረንሱ በቃ ሚድናይት ምናም ሲሆን ነው አንዳንድ ጊዜ እኩለ ሌሊት ነው የሚያልቀው። እና ከዛ በኋላ እራት ፍለጋ ምናምን ይደክመናል በጣም። እና አንድ ቀን የሚያስተናግደን ፓስተር በጣም ነው የሚያስተናግደን በጣም። እና አንድ ቀን ምን አለ፣ አይ ግድ የለም፣ ዛሬ እራት ይቅርብን፣ ዝም ብለህ ሆቴል ድሮፕ አድርገን ምናምን፣ አይ ግድ የለም፣ ወይ ጁስ ነገር፣ ጁስ ነገር እንትን እናድርግ፣ ይዘን እንገባለን ምናምን። የሆነ በጣም ጥሩ ሱቅ ወሰደንና ጁስ ገዛን ማለት ነው እሱን ጠጥተን እንተኛለን ብለን በኋላ ባለቤቴ ማንጎ ስለምትወድ ማንጎ ጁስ የገዛነው በጣም ካርቶኑ በጣም ያምራል። በጣም ትልቅዬ ማንጎ ስዕል አለው እና ላዩ ላይ ማንጎ ጁስ ይላል። ከዛ ጠጣን ልቀበል ከዛ በብርጭቆ ቀድተን ሮማችን ገብተን ከዛ የተረፈውን ፍሪጅ ውስጥ አድርገን ተኛን ማለት ነው። እና የዛን ቀን በሌሊት ላይ ነቃሁት። በሌሊት ነቃሁና ሶፋ ላይ ቁጭ ብዬ ከዛ ትንሽ ሞረሞረኝ ማለት ነው፣ ሲርበኝ እቲያችን ነገር ጠጣ ብዬ አምጥቼ ከዛ ጠጣሁና ሲያንቀለቅለኝ ጸጋ አርጌ ካርቶኑን ማንበብ ጀመርኩ ማለት ነው። ስዕሉ ማንጎ ነው የሚያምር ማንጎ፣ ጽሁፉ ማንጎ ጁስ ነው የሚለው። ከዛ በቀጭኗ ከስር 25% ማንጎ ይላል። 25% ሰባ አምስቱ ምንድን ነው ያጠጡ በጣም በዚህ ተገርሜ አዘኝቲ ምን ይሁን፣ ዝም ብሎ በቃ ማንጎ አስመሰለው ዝም ብሎ ይሰጡ። የእውነት እግዚአብሔር ልቤን ቻሌንጅ ያደርገው ታውቃላችሁ። ሞስት ኦፍ ደ ቸርች እንደዚህ ነገር ናት። እና ኢየሱስ ኢየሱስ ኢየሱስ ጌታ ነው ኢየሱስ ኢየሱስ ምናምን ስትል ብትልቁ ያለ ይመስላል፣ ጠጋ አርጎ ሲያየን መቶ ፐርሰንት ኢየሱስ ነን ወይ አንድ ፐርሰንት ኢየሱስ? ሃያ አምስት ፐርሰንት ሳይሆን መቶ ፐርሰንት እግዚአብሔር ያርግልን። አስተሳሰባችን በክርስቶስ ኢየሱስ ሲቃኝ በኢየሱስ ሲረካ እምታድጉት በኢየሱስ ስትረኩ፣ ኢየሱስን ስታምኑ፣ ኢየሱስን ስትቀበሉ፣ በኢየሱስ ስታድጉ፣ በኢየሱስ ስትገሰጹ፣ ኢየሱስን ስትማሩ፣ ኢየሱስን ስትሰበኩ ነውና፣ እንደው የሚበጠብጥ ጉባኤ እንዳትሆኑ ወንድሞቼ ቶች የሆነ ቦታ የሆነ ነገር ሲደረግ ስላያችሁ እኛም ጋር ይደረግ ሳይሆን ኢየሱስ ካለ ይበቃናል። ብቻ ኢየሱስ ቤቴ ካለ ሙሉ ነው። ይበቃኛል። ብቻ ኢየሱስ ቤቴ ካለ ሙሉ ነው። ኢየሱስን የሚማር የሚሰበክ፣ በሰከነ መንፈስ ባይብል ስተዲ የሚወድ ኢየሱስ ክርስቶስን ከገጾቹ የሚያይ የሰከነ ሰው ሆኑ። ያን ጊዜ ተበስላላችሁ። እግዚአብሔር በአገልግሎታችን በቃኝ ደረሸበታለሁ እንድንል ሳይሆን እንድንበስል ነው ሐሳቡ። የበሰለ ሰው አርጎ ሊያቀርበን ነው የሚፈልገው። እንዴት ነው የምንበስለው? ክርስቶስን ስንማር ክርስቶስን በጌታ ቃል ላይ የተተከለ ሰው ነው። በጣም ድንቅ መልእክት ነው። ራሳችንን ፈትሸትኒ አሜን አሜን ብለን ስለ ጨዋን ምናምን አይደለም፣ በደንብ መፈተሽ አለበት። የኢየሱስ የተባረከ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌለ እንገናኛለን። ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።